ምሳሌ ላስጎበኛችሁ። እዚህ ጋር ድሪሻ አለኝ ምርጥ ምርጥ ቆንጆ ማለት ነው። እዚ ጋር ደግሞ ድንች ነው ማለት ነው። እዚ ጋር ደግሞ አብትዣን ነው ማለት ነው። አብራችን ቆዩ። አበረታቶ እንዳይክ ሼር ሰብስክራይ አድርጎት ያደርጉኝ አባር ቤተሰቦች አትትፎ አበረታቶኝላችኋለሁ። አሰላሙ አለይኩም አረህመቱላ ወበረካቱ። ውድና የተከበራችሁ ቤተሰቦች እንዴት ናቸው? አማን ናቸው። ሰላማችሁ ይብዛለኝ። እዚህ ጋር ሰላጣ አለኝ መርጥ የሚጣፍጥ ውብ በሆነ መልኩ ሰሮችዋለሁ ማለት ነው። ወደ አብትዣኑ አሰራር እንገባለን። እዚህ ጋር ስጋ አለኝ፣ ካሮት የፈቀፈኩት አለኝ፣ ሽንኩርት ተከተፍኩት አለኝ። ብትዣኑን ደግሞ በረዥሙ የቆራረጥኩት አለኝ። ወደ ጠበሳው ደግሞ እንገባለን። ጨው በተናረገበት አለው ከፈለጋችሁ ማስገባትም ይቻላል ማለት ነው። ግን ጨውና ነሻ ነስነስ ስናደርግበት ዘይቱ ብዙ አይዝብንም ማለት ነው። ዘይት ይዛል ታቃላችሁ ማለት ነው። እዚ ጋ ከተትፌ ጨውና ነሻ አርጌበታለው። እንግዲህ ብትንዣኑ ነው የሚያሳያችሁ ማለት ነው። የሰራሁት ብዙ ነገር ቢሆንም ብትንዣኑ ብቻ አይቀርጫለው ማለት ነው። በጣም ቪዲዮ መቅረጥ ከባድ ነው። በዛውም ላይ እይታ የለውም ማለት ነው። ስለዚህ ድካም ድካቱ ድካሙ ብዙ ነው። ግን እይታ ስለሌለው ቪዲዮም ለመስራት አርኪ መጣቁ ማለት ነው። ውድና የተከበራችሁ ቤተሰቦቼ አበረታትን። እዚህ ጋር ልኩንጃ ምጣ ቤስሻለው ማለት ነው። ኢንሻላህ ምርጥ የሚወዱት ምግብ ነው ማለት ነው። እኛ ቤት በተለይ ይወደዳል። መከራ ነው መከራ ነው። በቃ ዘይት መጥበስ ደግሞ አልወድም እኔ፣ ግድ ይላል ደግሞ ግድ ይላል። እዚህ ጋር ጠብሼ እያወጣሁ ነው ማለት ነው። አብራችሁ ቆዩ። አበረታችን ቪዲዮ ለመስራት አበረታችን። ተው በቃ፣ ጫና ይቀጥዞብኛል ማለት ነው። በጥንጃኔ እዚህ ጋር አበስለዋለው አርሲፒ ያለው ጠብሽ አለው ማለት ነው። እዚህ ጋር ደግሞ ካሮትና ሹኩርት በዘይ የተጠበስኩት አለኝ ማለት ነው። ይሄ እንደዚህ በስንዬ ከታች በኩሉ ነው የምናረገው፣ እናነጥፈዋለን ከስር ማለት ነው። ምርጥ ምግብ ነው እውነት የሚበላው ደግሞ ከኮብስ ነው ማለት ነው። በእንደዚህ መልኬ ነው ሲጋውን ጠብሼ ሁለት ሽንኩርት ቀጥና አድርጌ ከትፌ ሲቃውንም ክሽና አድርጌ እንደ መልፉፍ ነው የሚጠቀለለው እንደ ጥቅልል ጎመን ማለት ነው። ታቃላችሁ ብዬ ተስፋ አደርጋለሁ። በእንደዚህ በአማራ ሁኔታ ጠቅልዬለሁ ማለት ነው። እንግዲህ የሰራሁት ብዙ ነገር ቢሆኑም መቅረጽም አልተመቼኝም ማለት ነው። አሁን ይሄንን ጠቅልዬ ጨርሼዋለሁ ማለት ነው። እንግዲህ እዚህ ጋር ደግሞ ዛራ አለን የተለያየ እንትኖቹ አሉኝ። ድንች አለበት በቃ የተለያየ ነገር አለበት። እሱንም ለብቻ ሰርቻለሁ ማለት ነው። እዚ ጋ ደግሞ ብትዣን ፎቅ ላይ የሚያደረገው ክሬ መጠበቅ የሚሉት ማለት ነው። እሱን ከላይ ያደረግበታለሁ። ከዛ በኋላ እሱን ካረኩ በኋላ ንስንስ ያደረግበታለሁ። እጅቡን ማዘል የለ የሚሉት ማለት ነው። እዚህ ጋር ድንችን ነው የሰራሁት። ደግሞ ከዚህ ጋር አብሮ የሚሄዱ ናቸው። አብሮ ነው የሚበሉት። አብሮ ይሄዳሉ ማለት ነው። ያኔ ጠገም ጠገም ነው ማለት ነው። በቃ እዚህም ላይ የጭሩ ጭሩ አረግበታለሁ። ብዙ የማያስፈልገው ትንሽ ነው የማያስፈልገው፣ ግን ማርተ አስፈልገው እኔ ከቪዲዮ ውጭ ደግሞ ይረታትበዋለሁ። ወደን ባርኬ እኩል አረገዋለሁ ማለት ነው። ባንዴጅስ ስለ ያዝኩ ነው ማለት ነው። ይሄን ትከረ መጠበቅ ከዛ በኋላ አብስዬ ወጡ ህውት ምግቤን አቀረብኩ። ያው ስንዬዎችን ተደርድሯል ማለት ነው። እስንያ እስንታለኝ ብዙ አለኝ ማለት ነው። እዚ ጋር አሳምቡሳም እዚህ ጋር ድርሽም አለኝ። በቃ እነዚህም ፔፕሲዎች ይጠጣሉ ማለት ነው። እዚህ ጋር ደግሞ ሰላጣ አለኝ። ሌላ ጉርድ ጉርድ ነው ማለት ነው። እዚህ ጋር ስለዚህ አብረን ልንበላ አትመጡ ኑ ብያቸዋለሁ። ኧረ አበረታቱኝ። እንደውም እንደውም ቻና የሞቶብኛል፣ አበረታቱኝ ማለት ነው። አሳምቡሳ ከፈለጋችሁ ምርጥ ሸጋ አሳምቡሳ አለ ማለት ነው። እዚህ ጋር ደግሞ ቃሪያ ተፈጭ የፈጨሁት አለ ማለት ነው። ጠረጴዛ ላይ አረኩ ሳንን ማለት ነው። ረትቤ እንግዳ የለብንም ትንሽ እኛው ብኛው ነው ማለት ነው። እንግዳ ካለ ደግሞ በሰፊው ደግሞ ሲሰራ አሳያችኋለሁ። እኔ ማሳየት ይችል ነበር ግን ቢደክምም